የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። ወንድሞቻችን ሕግን ለሚያስተውሉ እናገራለሁና ሰው በሕይወት ባለበት ሁሉ ሕግ እንዲገዛው አታውቁምን? ባል ያላት ሴት ባሏ በሕይወት እስካለ ከእርሱ ጋር በሕግ የታሰረች ናት። ባሏ የሞተ እንደሆነ ግን በሚስትነት ታስራበት ከኖረችው ሕግ የተፈታች ናት። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትሆናለች። ባሏ ቢሞት ግን ከሕግ ነፃ ወጥታለች። ለሌላ ወንድ ብትሆንም አመንዝራ ትባልም። ወንድሞች ሆይ እናንተ እንዲሁ የክርስቶስ አካል ስለሆናችሁ ከኦሪት ተለይታችኋል። ለእግዚአብሔርም ፍሬ እንድታፈሩ ከሙታን ተለይቶ ለተነሳው ለዳግማዊ አዳም ሆናችኋል። የሰውን ሕግ በሠራን ጊዜ ግን በኦሪት ሕግ ደካማነት ቅጣቱ ጸናብን፣ ሞትንም አፈራን አሁን ግን ታስረንበት ከነበረው ከኦሪት ሕግ ነፃ ወጥተናል። ስለዚህ በብሉይ መጽሐፍ ሳይሆን በአዲሱ መንፈሳዊ ሕይወት እንገዛለን። ኦሪትን ስለመተው እንግዲህ ምን እንላለን? ኦሪት ኀጢአት ናትን? አይደለችም። ነገር ግን ኦሪት ባትሠራ ኀጢአትን ባላወቋትም ነበር። ኦሪት አትመኝ ባትል ኖሮም ምኞትን ፈጽሞ ባላወቋትም ነበር። ያችም ትእዛዝ ለኀጢአት ምክንያት ሆነቻት፣ ምኞትንም ሁሉ አመጣችብኝ። ቀድሞ ግን ኦሪት ሳትሰራ ኀጢአት ሙት ነበረች። እኔም ቀድሞ ኦሪት ሳትሰራ ሕያው ነበርሁ። የኦሪት ትእዛዝ በመጣች ጊዜ ግን ኀጢአት ሕይወትን አገኘች፣ እኔ ግን ሞትሁ። ለሕይወት የተሠራችልኝ ያቺ ሕግ ለሞት ሆነ አገኘኋት። ኀጢአት በዚያች ትእዛዝ ምክንያት አሳተችኝ፣ በእርሷም ገደለችኝ። አሁንም ቢሆን ኦሪትስ ቅድስ ናት ትእዛዟም ቅዱስና እውነት ነው መልካምም ነው በረከትም ነው መጀመሪያው የዘብዲዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት በፍቅር መፈራራት የለም ፍጽምት ፍቅር ፍርሃትን ወደ ውጭ ታወጣለች እንጂ ፍርሃት ቅጣታ አለባት የሚፈራም በፍቅር ፍጹም አይደለም እኛም እርስ በርሳችን እንዋደድ፣ እግዚአብሔርንም እንውደደው፣ እርሱ አስቀድሞ ወዶናልና። እግዚአብሔርን እወድዋለሁ የሚል ወንድሙን ግን የሚጠላ ሐሰተኛ ነው። የሚያየውን ወንድሙን የማይወድ ግን የማያየውን አምላኩን የማያየውን እግዚአብሔርን እንደምን ሊወደው ይችላል? እግዚአብሔርን እንውደደው ዘንድ ወንድማችንንም እንወድ ዘንድ ከእርሱ የተቀበልነው ትእዛዝ ይህ ነው። እግዚአብሔርን የሚወድ ሁሉ ወንድሙን ይወዳል። የሐዋርያት ሥራ። እግዚአብሔር እርሱን ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም አዳኝም አደረገው፣ በቀኙም አስቀመጠው። እኛም ለዚህ ነገር ምስክሮቹ ነን፤ እግዚአብሔር ለሚታዘዙት የሰጣቸው መንፈስ ቅዱስም ምስክር ነው። ይህንንም በሰሙ ጊዜ ተበሳጩ፣ ጥርሳቸውንም አፏጩ፣ ሊገድሏቸውም ወደዱ። ስለ ገማልያል ምክር። በሸንጎም በሕዝቡ ሁሉ ዘንድ የከበረ የኦሪት መምህር ስሙን ገማልያል የሚሉት አንድ ፈሪሳዊ ተነሣ፣ ሐዋርያትንም ከጉባኤው ጥቂት ፈቀቅ እንዲያደርጓቸው አዘዘ። እርሱም እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ በእነዚህ ሰዎች በምታደርጉት ነገር ለራሳችሁ ተጠንቀቁ። ቀድሞም ከዚህ ዘመን በፊት ቴዎዳስ ተነስቶ ራሱን ከፍ ከፍ አደረገ፣ አራት መቶ ሰዎችም ተከተሉት። ነገር ግን እርሱም ጠፋ፣ የተከተሉትም ሁሉ ተበታተኑ፣ እንደ ኢምንትም ሆኑ። ከእርሱም በኋላ ሰዎች ለግብር በተቆጠሩበት ወራት ገሊላዊ ይሁዳ ተነሳ፣ ብዙ ሕዝብም ተከተሉት። እርሱም ሞተ፣ የተከተሉትም ሁሉ ተበታተኑ። አሁንም እላችኋለሁ ከነዚህ ሰዎች ራቁ፣ ተዋቸውም። ይህም ስራቸው ከሰው የተገኘ ከሆነ ያልፋል ይጠፋል። ከእግዚአብሔር የመጣ ከሆነ ግን ልታፈርሱት አትችሉ፣ ከእግዚአብሔርም ጋር እንደሚጣላት ትሆኑ። እሺም አሰኛቸው። ሐዋርያትንም ጠርተው ገረፏቸው፣ እንግዲህ ወዲህም በኢየሱስ ስም እንዳያስተምሩ ገስጸው ተዋቸው። እነርሱም ከሸንጎ ፊት ደስ እያላቸው ወጡ ስለ ስሙ መከራ ይቀበሉ ዘንድ መንፈስ ቅዱስ አድሏቸዋልና፣ ሁልጊዜም በቤተ መቅደስና በቤት ስለ ጌታችን ስለ ኢየሱስ ክርስቶስ እንደሆነ ማስተማርንና መስበክን አልተውም። የዮሐንስ ወንጌል ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው ነበረ። እርሱም በሌሊት ወደ ጌታችን ኢየሱስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህን ተአምር ሊያደርግ የሚችል የለምና። ጌታችን ኢየሱስም መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል ዳግመኛ ይወለድ ዘንድ ወደ እናቱ ማህፀን ተመልሶ መግባት ይቻላልን አለው ጌታችን ኢየሱስም መልሶ እንዲህ አለው እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም ከሥጋ የተወለደ ሥጋ ነውና ከመንፈስም የተወለደ መንፈስ ነውና ስለዚህም ዳግመኛ ልትወለዱ ይገባችኋል ስላልሁህ አታድንቅ ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወደ የትም እንደሚሄድ አታውቅም። ከመንፈስ የሚወለድ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ ሊሆን እንዴት ይቻላል? አለው። ጌታችን ኢየሱስም መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህን አታውቅም? አለው። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን ነገር ግን ምስክርነታችንን አትቀበሉንም። በምድር ያለውን ስነግራችሁ ካላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ? ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም። እርሱም በሰማይ የሚኖረው ነው። ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንዲሁ ይሰቀል ዘንድ አለው፣ ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዳይጠፋ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲህ ወዶታልና። ዓለም በእርሱ ይድን ዘንድ ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደዚህ ዓለም አላከውምና። በእርሱ ያመነ አይፈረድበትም፣ በእርሱ ያላመነ ግን ፈጽሞ ተፈርዶበታል፣ በአንዱ በእግዚአብሔር ልጅ ስም አላመነምና። ፍርዱም ይህ ነው፤ ብርሃን ወደ ዓለም መጥቶአልና ሰውም ሥራው ክፉ ስለ ሆነ ከብርሃን ይልቅ ጨለማን መርጧልና። ሥራው ክፉ የሆነ ሁሉ ብርሃንን ይጠላልና፣ ክፉም ስለ ሆነ ሥራው እንዳይገለጥበት ወደ ብርሃን አይመጣም። እውነትን የሚሠራ ግን ሥራው ይገለጥ ዘንድ ወደ ብርሃን ይመጣል፣ ስለ እግዚአብሔር ብሎ ይሠራልና ከዚህም በኋላ ጌታችን ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ምድር ሄደ። አትሮኖስ ቅዱሳት መጻሕፍትን በድምጽ ያንብቡ።